ልክ ልክ ነው። አዎ ሰምቻለሁ። እባክህ ምን ሆነሻል? አንተ ዝም በልና ቁጭ በል። ምን ሆነሻል እኮ ነው ያልኩሽ። ማንኛችሁ ናቸው የልጁ አባት? ኧረ ወጭ እንደላረፈች። አንተ አፍህን ዘግተህ ቁጭ በል ብያለሁ። ስለምን አባትነት ነው? ኑኑ እርጉዝ ናት። ዲ ከዚህ በፊት ምንም አላውቅም፣ ድንግል ነኝ ተፈጠርኩ እንደሆነ ከምክብሪ እንዳለ ነው። እኔ ይህ ምርመራ ውጤት ምንድን ነው? ቆይ፣ እኔንም ልታሞኝ ሞከርሽ? አሁን እውነቱን ንገሪኝ፣ ከአባትዮ ነው ወይስ ከልጄ? እኔ ልጅሽ አይደለሁም። እሺ፣ ከእንጀራ ልጄ ነው ወይስ ከባለቤቴ? እውነቱን ተናገሪ፣ ከየትኛው ነው? ልጁ ነው የደቀልሽው? ቆይ፣ ለምንድነው ግልጅቷ እንደዚህ የምታስጨንቂያት? ይቺ ልጅ ከቤት ወታታ አይደለም ከቤት መውጣት ሱቅ እንኳን ወታታቅ እና ከማን አመጣችሁ ነገሩኝ፣ ነገሩን ከማን አመጣችሁ? አረ እኔን እንኳን በየውን አባቴን እንኳን እፈሪ የገዛል ገይለ ሰራተኛ አቅፎ እየተኛ እሱ ይፈር እንጂ እኔ ለምንድ ብዬ ነው ማፍራው። አፍሽን ሰብስቤ ብዬ ሻሉ። አንቺ ሴትዮ ምን ነው ተሳሳትኩ? እንግዳውስ ልጅህን ከሰራተኛ ጋር ተኝተህ ያረገዘችው ከአንተ ነው ወይ በለና ጠይቀው። ለእኔ ጥላቻ እንዳለሽ አውቃለሁ። ለአባዬ ግን አሁንም ቢሆን ክብር ይኑርሽ እያልኩሽ ነው። አለበለዚያ ግን አለበለዚያ ምን ጭራሽ በገዛ ቤቴ ልታስፈራራኝ ትሞክራለህ? ተሞክራለ ትሰማኛለህ? ልጁ ከአንተ ካንተ ከሆነ ግድ የለኝም። ከአባትህ ከሆነ ግን እዚህ ቤት የማያባራ ጸብ ይጀመራል። አባዬ እቺን ሴትዮ ከፊት ዞር ካላረክልኝ የመጨረሻ ትጣለኛለች። ኑኑ እውነት እሷ እንዳለችው ነፍሰ ጡር ነሽ? አረጋሽ ከዚህ በፊት ወንድም ይባላል አቅም እንዴ ዘይ ተፈጠረ እንኳን አላቅም አሁን መነፋረቁን ተይና በትክክል አናግሪኝ። አንቺን እኮ ነው። ቆይ አትሰሚኝም እንዴ? እንግዲህ ልንገርሽ እትዬ፣ እኔ ምን እንዳንቹ ግራ ገብቶ ያሉት ይልቃውን ጊዜዋለሽ። ልጅ ወይ ማን ነው ልጅ? ጭራሽ የትኛው ትለኛለች እንዴ? በሆድሽ ውስጥ ያለው ነው አሁን ትይ። ከባልሽ ጋር ልጅሽም ጋር ምንም አይነት ግንኙነት የለኝ። እንዴት ይሄ ነገር ሌሌ ለኔ እንደተፈጠረ ራሱ አላቅ አሁንም ወንድ አላውቅም። ሲያውሽ ደህና ሰው ትመስያለሽ። ለማንኛውም እኔ ልረጋጋ ከፈለግሽ ሌላ ቦታ ውስጥ ብዛት ምርምሪ፣ ምናልባት ክምናስተብ ሊሆን ይችላል። እኔ እኮ ይኸው አሁን ተረጋግቻለሁ። ኑኑዬ ይ ያረገሽው ከማን ነው? ከቢኒ ጋር የፍቅር ግንኙነት አላችሁ እንዴ? በፍጹም በእርግጥ በእርግጥ ምን ኑኑዬ እስካሁን የተናደርኩብሽ እንታየሆና ንገሪ፣ ምንድን ነው እሱ? በጣም ያስቸግረኝ ነበር ግን ከመጎን ተለያለፈ፣ ምንም ነገር የለም። አባትየውስ እረሳቸው? በፍጹም እንዳይነ ነገር አይነካካቸው። ቆያንቺ ጋሽን ታውቂያቸው የለን እና ፅንሱ በነፋስ ተረገዘ እያልሽ። እሺ አሁን ለዘመዶችሽ ምን ብዬ ነው የምናገረው? ለዛሽ ምስኪን እናትሽስ ምንድን ነው የምላት? ይህን ቅሌትሽን በምን አይነት ቃላት ነው የሚገልጽ ሰዎች ለናት ያትንገለት አስራስና ብን ከማይሞት ይመርጣሉ። ለእናትሽ እንዳልናገርብሽ ከፈለግሽ በትክክል የልጁ አባት ማን እንደሆነ ትነግሪኛለሽ። ቆይ ከቤት ውጪ ነው እንዲ ያለው ማን? ጭራሽ ማን ትለኛለች፣ እንዲ የልጁ አባት ነው። አይደለም ስለዚህ እዚህ ቤት ነው ያለው ማለት ነው። ለምን አታሚኝም? እኔ ከተፈጠርኩ ወንድ የሚባል አላውቅም ቆይ ግን ይህ ነገር ቆይ፣ እንዴት ሊሆን ቻለ? አንተ ግን ከልጅቷ ጋር ተነካክተሀል? እንደ ቆይ ብነካከስ ነው ወይስ እንጀራናት የምፈራት መሰለኝ። አንተ ስራት አርግና አዋረኝ። እንግዲህ ልጅቷን ሰምተሀታል። ከማንም ወንድ ጋር ተነካክቼ አላውቅም ብላለች። ወይም የህክምና ስህተት ይሆን ይሆን እንዴ? እሱ ሚስትን ብጠይቃት አይሻልም? ቆይ አንተ ልጅ ግን ስርዓት ይኑር ብያለሁ። ሲጀመርች ሴትዮ እዚህ ቤት ይዛት ከመጣ ጀምሮ አይደለም እኔ ቤቱ እንኳን ስርዓት ይዞ ያውቃል። ያው ሰራተኛዋ ከማንም ወንድ ጋር ግንኙነት የለኝም፣ ግን አርግዣለሁ እያለች ነው። በደንብ አድርጌ ማጣራት አለብኝ። ማን ያውቃል፣ ያው የሴትዮዋ ሴራ ሊሆን ይችላል። ማለት ሲጀመር ሴትዮዋ አንተን ወደ የመጣች ይመስላል አንተ የምታከራየው ሱቅና ቤት አጓግቷት ነው የመጣችው ካንተ ጋር ለመጣላት ትንሽ ስተት ነው ከአንተ የምጠብቀው አንተ ልጅ የማይሆን ነገር አታውራ ብየሃል የዛኔ ሆኖ ስታየው ልጄ ብሎኝ ነበር ትላለህ አሁን የሆነ መላ ወረድልኝና ከዚህ የሚያስጠላ ቤት ልሰለብ ቤት ውስጥ ስንት መላ የሚያስፈልገው ነገር ተፈጥሮ አንተ ዝም ብለህ መላ በል እንደውም የለኝም ምን ታመጣለህ የሚስት ሳይንስ ከአንተ ጋርም ባልጣላ ደስ ይለኛል። አይመስልም? ሁለቱም ቦታ እኮ አላምን ብዬ ወስጃ አስመርምያት ነበር። ሁለቱም ቦታ ግን የስድስት ሳምንት ፅንሰ ወደ ውስጥ እንዳለ ነው ያረጋገጡልኝ። አሁንም ከሰራተኛ ጋር ማግጣህል ብለሽ እያሰብሽኝ ነው። ምን ነው ከዚህ በፊት ሰራተኛ ስታሽኮረመን እጅ ከፍንጅ አልያዝኩም እንዴ? እሱን እኮ ተነጋግረን ተማምነን የጨረስን ምስሉኝ እንዴ? እራሷ ሰራተኛዋን አትስታ አስቸግረኝ የነበረው አልኩሽ። አዎ በእርግጥ ያን የእውነት ነው ብዬ ተቀብዬ ነበር። አሁን ግን ወደ ጥርጣሬ ተመልሻለሁ። ስመኝ ከኖኑ ጋር ምንም አይነት ግንኙነት የለኝም። እሱን ልጁ ከተወለደ በኋላ በደን እንለየው የለ። ለምን አሁኑኑ ከፈለግሽ፣ አታረጋግጭም ታዲያ? እሱን ማድረግ ሳልፈልግ ቀርቼ ይመስላል? ወደ ውስጥ እያለ ህፃኑ የማ ልጅ እንደሆነ ማረጋገጥ አይቻልም። ቢቻልም ብዙ ፕሮሰስ አለው። እዚህ ሀገርም ምርመራው ላይሰጥ ይችላል፣ ዶክተሩ ነው ያለኝ። ስለዚህ ያለኝ አማራጭ ልጁ እስኪወለድ መጠበቅ ይችላል። ምን ነው ተጨነከ? ማ እኔ ራ አልተጨነቅኩም እንደው ቢኒ ከሆነ ብዬ ነው። ኧረ የአሱሰኛ ልጅ ነው ከሱሱ ጊዜ ተርፎ ታንሶላ የሚጋፈፈው። ስመኝ ልጄን አትናገሪብኝ ብዬ ብዙ ጊዜ አስጠንቅቄሻለሁ። አይደለም ምንም ቢሆን እኮ ያደራ ልጅ ነው። የእናቱ የሙት አደራ አለብኝ። እና እሱም አፉን ያሳርፋ ደግሞ አስር ጊዜ ቤቴ ቤቴ አይበለኝ። ተጋብተን አብረን መኖር እስከጀመረን ድረስ ይሄን ቤት የኔ እንደሆነ ከሰማህ ብትነግረው ጥሩ። ለማንኛውም አሁን ልጁ የማን እንደሆነ የማረጋገጥ ስራ ላይ ማን ያውቃል ወይ ልጁ ሳይወለድ ዘጠኝ ወር ሳይሞላው እና እናትዮዋ ትናዘዝልን ይሆናል እንጂ ያረገን በሸብኝ አልፈልግም። ምን ተዘባንኛለሽ? እንቺ ተጪ አልፈልግም አልኳልን፣ እንዲስቲ ተወኝ። ለነገሩ እንኳን ይሄ ነገር ተከስቶ ድሮም ላይንሽም ትጠየፊ ነበር። ምናልባት የሕክምና ስተት ይሆን እንዴ አላምንም ብላ ሌላ ቦታ አስናስመራ ነበረች። ውጤቱ ግን ተመሳሳይ ነው። የአንድ ወር ከአስራ አምስት ቀን ነብሰ ጡር ነኝ። አይገርም? ምንም ወንድ ሳላውቅ፣ አንስኑ ህይወት የጨለም። ግራ ገባኝ። እስኪ አስታውሺ። ምናልባት፣ ቆይ ምናልባት፣ ምን የሆነ ጊዜ ምን፣ የሆነ ቀን ጠዋት ላይ ስነሳ እግሬ ተሳስሮ ነበር። ጽኔ አካባቢም ደም አይቼ ነበር። ግን በወቅቱ የወር አበባ በማመዛባት ላይ ስለነበርኩ ችላ አልኩት። ቆይ ከሱ ውጭ ታዲያ ምን ሊሆን ይችላል? እሱ አይደለም የሚገርመው? ቆይ በርሽ ክፍት ነበር? ውስጥ የገባ ሰው አልነበረም። በሬ እንደዛው እንደተቀረቀረ ነበር። ቢጃማዬ በደም ተለውሶ ነበር። ጭን አካባቢ ቀን ሙሉ ሲያመኝ ነው ስደበት ነው ያልኩት። ስለተፈጠረው ነገር ምንም የምታውቂው ነገር የለም? ምን ሊፈጠር ይችላል? ለነገሩ በርሽ ከውስጥ ከተዘጋ ወደ ውስጥ ማንም አልገባም ማለት ነው። ወደ ክፍል ማንም ሰው እንዳልገባ እርግጠኛ ነው። ደግሞ ውስጥ ቤት ውስጥ አንተና ጋሽ ብቻ አይደል እንዲ ያላችሁት? እኔን ከዚህ ነገር አውጭኝ። እሺ ቆይ አንተና አባዬ እስኪ ምን ለማለት ፈልገች ነው? ምን አለ አሁን አንተ እዚህ ጋ ቁጭ ብለህ የማጨቀጭቀኝ? እንጀራ እናትዮዋን ፈርተሻት ከሆነ ምናልባት እኔ እናንቺ ከተስማመን እሷን ልከላከል እችላለሁ። ምን ለአጽናናሽ ብዬ እኮ ነው። እኔ ምንም ማጽናኛ አልፈልግም። ምንም ምን ሆንሽ? ምድሮ ተገብታ በዋጠች እኔ፣ አካባቢ ሕመም ተሰማኝ አለች። የወር አበባዬ ተዛብቷል። ምና ልጅማ የሆነ ልክ ያልሆነ ነገር አለ። ቀድሞ ነበር እንጂ ያለ መደቆ ሳላ ያገሬ ሰው ለቀጣይ አሁን ወደ ስራሽ ግቢ። ሽ መጣሽ ብኝን ጣጣ ኳ አየሁ። በፈጠረሽ አምላክ ትይ እኔ ያለብኝ ችግር ይበቃኛል አሁን ስለዚህ፣ የፈረደበት ድንግልናሽ እየዋራሽ ብቻ እንዳይ። በፈጠረሽ አምላክ ትይ እኔ ያለብኝ ችግር ይበቃኛል። ይልቅ አሁን ተነሽና ቤቱ ናቸው እቃውም አልታጠበም፣ ወፍጮ ቤትም ይጂና የዛ የሰጠነውን እቃ ምጭ። በእርግጥ ይሄ ነገር ሊታምን እንደማይችል አውቃለሁ። ትሰሚኛለሽ፣ አሁንም ቢሆን እውነቱን ካልነገርሽ መፈጠርሽን እስከምጠይ ድረስ ነው ማሰቃየሽ። እባክሽነት ስሜቴ ጥሩ ስላልሆነ የዛሬ ብቻ እንዳል ፍቀድ ልኝ እባክሽን፣ እባክሽ። እያት በይኝ። አንዴ ካዋረድሽኝ በኋላ ደግሞ ልታከብርኝ የሚያምርሽ እንዴ? አታይ ብዬ እናትሽ ያኔ አደራ ብላ ነበር የሰጠችኝ። በአንቺ ጥፋት ይህን እኮ እኔም አደራ በሊታ ሆን ይሆናል። እባክሽን፣ እንደግም ሄድለች ለማ ምንም ነገር አትንገሪም፣ እባክሽን። ጥሩ እንዳልነግራት ከፈለግሽ ልጁን ከማን እንደቋጠርሽ ትነግሪኛለሽ። ይህም ወይኔ ስመኝ እች ልጅ ልታሳብረኝ ነው እንዴ ዛሬ? እኔ ማንንም አላውቅም። እኔ ምንም ማውቀው ነገር የለም። ይሄ ጽንሱ ልጅ እንዴት እንደተገኘ ያላውቅ። ጥሩ ዛሬውን ለናትሽ ደውዬ ነግራት። የለም እባክሽ እትዬ፣ ለቤተሰቡ እጅ ናት። ነግሪያቸው። ልጁን ከማን እንዳረገሽ ትነግሪኛለሽ። ከውጭ እንዳላረገሹ መቼም እርግጠኛ ነኝ። እዚህ ቤት ነው የልጅሽ አባት ያለው። ንገሪ፣ ማን ነው? ትነግሪኛለሽ? አትነግሪኝም? የልጁ አባት ማን ነው?

ዳታ ፍላታ ፍላታ እንደ ፋዘር እኔ ግን በዚህ ሰራተኛ ማርገዝ ምክንያት እንደዚህ መጨናነቅህ ምንም ሊገባኝ አልቻለም። ምን አገባህ፣ ተጨነኩ አልተጨነኩ አንተን የሚያገባ ነገር አለ? የማያገባኝ ሳይሆን ያልገባኝ ነገር ግን አለ። አሁን ብቻዬን መሆን ስለምፈልግ ከአጠገቤ ሄድልኝ። የሆነ ነገር ለመሸሽ እየፈለግክ እንደሆነ ግን ያስጠቃል። ምንድን ነው የምሸሽው? ምናልባት ከእውነቱ ስለምን እውነት ነው የምታወራው? እ አንተ መናገር የፈለግከው ነገር ለምን በቀጥታ አትናገር? አረ አረጋጉ፣ አባ ዝቀልል ነው። ቆይ አሁን ይሄ ምን የሚሉት ቀልድ ነው? አንዳንድ እኮ ስመኝ የምትለው ነገር እውነት ነው። እኔ አባትንም አንተም በሰራተኛ እየጠረጠርከኝ ነው። እዚህ ቤትማ የሆነ ልክ ያልሆነ ነገር አለ። አባይ፣ ንግግርህን በቀጥታ አድርገው እያልኩ ነው። ቅድም ኑኑን ላረጋጋት ሞክሬ ነበረ፣ ማለቴ ላናግራት እና ምን አለች? ለነገሩ ቶ የሆነ ነገር ነው። በቃ አንተ ሰው ግራ ከማጋባት ውጪ በቃ ምንም የምታውቀው ነገር የለም ማለት ነው። ትዝ ይልሃል ያኔ ለስራ ክፍለ ሀገር የት ጊዜ የተወሰነ ቀን የቆየ ጊዜ? አዎ ትዝ ይለኛል። እና ምን ልትል ነው? እኔም ላልተወሰነ ጊዜ ከሴትዮዋ ጋር ከመቀመጥ ብዬ ጓደኞች ጋር ውሎና ዳሬን አድርጌ ነበር። ይሄ ክፍተት የተፈጠረው የዛን ሰዓት ይመስለኛል። እስኪ በደንብ አብራራ። የልጅቷ ድንግልና አብራት ያለ አይመስለኝ እኔ ግን አሁንም ከሚስተር አሳልወርድ ምን ምናልባት ኑኑ ስትተኛ ጠብቃ ክፍላ ወንድ አስገብታ ቢሆንስ? ለነገሩ ገልቶ አደለ፣ የምታመጣው ሀሳቦች ሁሉ ልክ እንደ አንተ ገልቱ። አይ አደል፣ እውነቱም ገልቱ ነኝ። ለካ ኑኑ በሩ ከውስጡ ተቀርቅሮ ነበር ብላይ ነበር። አረ ትዛለኝ? አዎ ትዛለኝ። ደግሞ ምን ትዝ አለ? አንተ ክፍለ ሀገር ለለቅሶ የሄድክ ጊዜ የእንጀራ እናቴ ወንድም እዚህ መጥቶ ነበር። አረ ትንሽ ጊዜ ራሱ እንደተቀመጠ ሰምቻለሁ። አንተ ማትረባ ጭራሽ አያሌውን እየጠረጠርክ ነው። ሲጀመረ እሱ ሰውዬ እዚህ ቤት እግሩ ከረገጠ ጀምሮ ምንም እንዳላማረኝ ነግር ያል። ድሮም እኮ አንተ ለሱ ትልቅ ጥላቻ እንዳለ አውቃለሁ። አይ አባዬ ድሮ አያሌውም ሞኙ ሰው አማኙ ይባል ነበረ። አሁን ግጥሙ ተቀይሮ ዘገየ ሞኙ ሰው አማኙ እየተባለ ነው። አያሌውን ከዚህ ነገር ውስጥ አውጣው ብያለሁ። እሺ አንተ ስትሄድ እዚህ ቤት ጠብቆ ለምንድን ነው የመጣው? ቆይ ምን እያልክ ነው? ሌላ ጊዜ አያሌው እዚህ ቤት አይመጣም እያልክ ነው? ለማንኛውም ወደ ዋናው ጉዳያችን ስንመለስ በኑኑ ጉዳይ ተጠርጣሪዎች አንተ ወንድሟ የምትለው፣ እኔ ደግሞ ምናምኑ አምለው ሰውዬ ጭራሽ እኔም አነሳሽና ድስቴን አሰራሽው አይደለ። ይቅርታ፣ ትንሽ ሀሳብ ይዘኝ። ቆይ ግን ለምንድን ነው የደበቅሽ? ምን የልጅሽ አባት ያዘልዛላ መሆኑን ነው? ማ ምን የምን ልጅ እንዳትይ። ስንቴ ነው የምን ልጅ አትበይኝ ያልኩሽ? እያወራሁ ያለሁት ስላያሌውን። ጭራሽ የእርስዎን ወንድም ጋሽ አያሌውን። ኧረ ተይ፣ የባኩትን ግፋ ያውሩ። ያኔ ዘገየ ክፍለ ሀገር የሄደ ጊዜ አያሌው እዚህ እንዳከረመ ታስታውሻለሽ አይደል? እሺ፣ ነው ቢከርሙስ፣ እርግጠኛ ነሽ? አንድ ጊዜ ማላስቸገረሽ አራት ይሄ የታወባኮት ግፍ ይሆኑበታል ጭራሽ የሌለው ሲገርመኝ ጋሽ አያሌው ነው እንዴ! እየዋሸሽኝ እንዳልሆነ በምን ማረጋገጥ እችላለሁ? እኔ ግን አሁንም እየዋሸ ያለው እኔ ነፍሰ ጡር ነች ብሎ የመረመረኝ ማሽን ነው የሚመስለኝ። ተይ እንጂ ሁለቱም ማሽን ዋሸ እያልሽ እና፣ ቆይ እኔ ከወንድ ጋር ተገናኝቼ አይደለም ቀና ብያች የማላውቀው ነፍሰ ጡር ነሽ ሲለኝ ምን ላድርግ? ብዙ እያሞኘሽኝ አልመሰለሽም? ወይዘሮ ነው ነው። ኧረ ትዬ እባክሽ፣ ቆይ ስታውቂኝ እስከዛሬ ነኝ? እንደዚህ አይነት ሰው ነኝ እንዴ? ላይሽን ላየውማ ደህና ሰው ትመስያለሽ ያለሽ አስመሳይ። በነገርሽ አታሚኝም አይደል? እኔ ሴትዮ፣ አሰሚኝም እንዴ አንድ አይነት ነገር አደጋግሚብኝ እያልኩሽ እኮ ነው። እኔ ክብር ያለኝ ሰው ነኝ። እናቴ እንዲመረ እንድልቅ አድርጋ ላሳደገችኝ ነው። ክብርሽንማ ለአንድ ጎረምሳ እኮ አስረከብሽው። ኦ ለነገሩ ጎረምሳ ይሁን የትኛው ይሁን ምን ያስታውቃል። ለማንኛውም ትሰሚኛለሽ፣ ከአሁን በኋላ ክብር የሌለሽ ሴት ነሽ። እሺ?

ክፍለ ሀገር እንዳይባል ደግሞ እዚህ ከመጣ እቆይቻለሁ። እሺ ቆይ፣ ወይስ ሌላ የምታስታውሹ ነገር የለም? ምን ሊኖር ይችላል? አይ ቢኒ የሆነ ነገር ነገረች የሚሉኝ ቤታዊኝ እኔ ምንም ነገር የለ ጭራር፣ ደግሞ ካልጠፋ ስቀ ይሄ ስቃይ ብሎ ያሸክምኛል። ሰው እንዴት ከወንድ ጋር ምንም ግንኙነት ሳይኖረው ሊያረግዝ ይችላል? አረ ኔ ስለሰሚ ለማንኛው የምትይ ሰዓት ምናልባት እኮ ድንግል መሆኗና ለመሆኗን በሕክምና ማረጋገጥ ይቻላል። አባዬ አይደል? ምን ነው ደነግጥክ? ሀሳብ እዚህ። ምናልባት ግን ድንግል መሆኗ ከተረጋገጠ ከዛ በኋላ ነፍሰ ጡር የመሆን አጋጣሚዋ ሊጨምር ይችላል። ምን ጨዋታችሁን እየሰማችሁ ስለነበር ነው። የአባትና እና የልጅ ወሪ ተደብቀች ትሰሚያለሽ። እና ውርኩ ምን አለ፣ ነገሩን ትተህ ቁም ነገሩን ብታወራ። ሲጀመር ልጅ ምን ቁም ነገር ኖሮት ያቅና ነው። እና ወንድምሽ ነው ቁም ነገር ያለው። አንተ ሰውዬ ከወንድሜ ራስ ላይ ውረድ ብያለሁ። እሱ ወጣብሽ እንጂ ማለቴ ወጣብን እንጂ እኛማ መቼ ከመሬት ተነስተን። አየህልኝ አይደለ? ከኔ አልፎ ወንድሜን ሲዘልፈው። ቆይ እናንተ ያለብን ችግር አይበቃም፣ ደግሞ ሌላ ችግር ትፈጥራላችሁ። ወደ ቁም ነገሬ ልመለስ። ምናልባት ይህ እርግዝና ሻወር ቤት ተፈጥሮ ሊሆን ይችላል። ዳሩ ምን ታደርግ፣ ድራግህን እዛ እየነፋ ትመጣለህ፣ እዚህ ተንቦዛወዝብኝ እንጂ። የሰማሁትን ነው ማለቴ። ሳይንሱም ሳይንሱ፣ ሰውም ዝም ብሎ አይዘበርቅም። ወይኔ ስመኝ፣ በመጨረሻ ማንም ዱርዬ እየመጫቸው ነው። ልቀር። ምናልባት ወንዱ ሻወር ሲወስድ የዘር ፈሳሹ እዛው ከቀረ ማለቴ፣ ጃኩሲውስ ከቀረ የሴቷ ማህፀን ውስጥ ድንገት ከገባ ያው እርግዝና ሊፈጠር ይችላል ማለት ነው። እንግዲህ እንደምታውቁት እኔ ከውሃ ጋር ያለኝን ጥላቻ ታውቃላችሁ። አባዬም ቢሆን ጃኩሴ የምችው እኔ ምለው ግን ወንድምሽ ለምንድን ነው ባህር አልተዋወቅም። እድሜ ረጅም ነው። ሳናስቀምጠ መጣ ማለት ጃኩዚ ላይ ምን መሰለ? ጃኩ አያሌው ምን አጉ አጉ! ወይ ጉድ! እና እንዴት ነህ እያለሁ? እንዴት ነው? ሰላም ናችሁ? እንደው በቃ ጠፍተህ ቀረህ እኮ። አዎ ትንሽ ስራም ቢዚ አለብኝ እና